ሙሉ ሲሜ ዮሴፍ ዋቢ ይባላል። የመጀመሪያ ዙር ተመዝጋቢ ነበርኩኝ። ከዚህ በፊትም ያው አሳውቅ የነበረ እጣው ሲደርሰኝ ባለ ሁለት መኝታ እጣ ደርሶ ዛሬ እጣ መርሃ ግብር ላይ ደርሼ እንደገና እድለኛ ሆኜ ባለ ሁለት መኝታ ቤት ግራውንድ ላይ ተረክቤያለሁ። ቃሊቲ ማሰልጠኛ ላይ ያለውን ሳይት አክቹዋሊ እኔ ከሚዲያ ሰማሁኝ። ሰውንም አላማከርኩኝም። ከባለቤት ጋር ተነጋገርን፣ ይሄ ጥሩ አጋጣሚ መሆኑን ተነጋገርን። እሷም ተስማማች። እዛ ወዲያው ነው የተመዘገብኩኝ፣ ካየው በኋላ። የመንግስት ሰራተኛ ነኝ፣ ካለው ገቢ ከግማሽ በላይ ክራይ ቤት ነው ማወጣው ሁለት ልጆች አሉ። ያና በጣም ከባድ ነበረ። አስቸጋሪ ነው ልጅ ይዞ ኪራይ ቤት ውስጥ መኖር እና ተቸግሬ ነበር መኖረው ቤት ማግኘት በጣም ቤት መግዛት ወይ ማግኘት በጣም ከባድ ነው። እና ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ብሎ ያመጣውን ሞዴል በመቀላቀል እንደኔ የቤት ባለቤት መሆን ይችላሉ የምለውን ነው ማስተራር የሚፈልገው። ይሄ ጥሩ እድል ነው። በጣም ቀላል ነው። በጣም አመቺ ነው። ስለዚህ እንደኔ ተቀላቅላችሁ የቤት ባለቤት እንድትሆኑ ሁላችንም ግብዣ አደርጋለሁ።